ማግባት ማግባት ነው፣ ፍላጎትሽ? ሲጀመር ዋጋውን ሰጠውና በሽጉጥ አስፈራርቶ መለሰ። ታገቢ ነው በጉልበት የሚያስብ ሰው ሲጀመር ህይወትም ትዳርም ሊሆን አይችልም። ሰላም ሰላም ሰላም የኔ ወርቆች፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። አሁን እኔ ስራ ጨርሻለሁ እና ዳጊ ደግሞ ሁለሴ ምናምን አለው ወደ መጨረሻ ነው የሚሰራው ተብሎ እሱ ይቆያል። እኔ ሄጅ ተብያለሁ እና እኔ ደግሞ ያስጨነቀኝ ጉዳይ ስላለ አልሄድም። ነውና ጠርቻለሁ። አሁን እሱን አማክረዋለሁ፣ አብረን እናማክረው ታዩ ወይ ነው ነው ለይታረሽ ጨረስክ? ስጨርስ አብረን እንሄዳለን። ምን ነው? ጨርስሽ። አንዴ አንቺ፣ ምን ታዲያ? ለምን ምን ብቻዬን? ነው ለይታ። ምን ነው ፈረሽ? ምኑን ነው የፈረሽ? ጅቡ አሁን እንዳይበረሽ ነው። የለም እኮ አልቀለድኩም። ምን ይፈርቻለሁ? ምኑን ነው መፈሪው? በቃ እፈራለሁ። አብ ሲጀመር፣ እኔ ሰፈር ውስጥ ካሁን በኋላ ብቻዬን መንቀሳቀስም አልፈልግም። ማለት ምን ሆነሽ ነው የማትንቀሳቀሽው በቃ አላቅም፣ ግን አልንቀሳቀስም። ሲጀመር ያግዱኛል፣ ያግዱኛል። ምንድነው የምትወሪው? ማነው የሚያግዱሽ? ትቀልዳለህ አይደል? እኔ እኮ ቁም ነገር ነው የማወራው። ለምንድነው የምትስቀው? እቺ እና ገር ማሽኑ ያግዱኛል፣ ምናምን ስትይ ፊልም ነው። ቆይ መስሎ ምንድነው ያግዱሽ ነገር? ለኪ ያኛው ሰውዬ እያስቸገረኝ ነው። የትኛው? ይሄ በቀደም ያልሽኝ። ኖ አንቺ፣ እሱ ነገር የምርሽ ነው እንዴ? ሲሪየስ ነው እና ቀልድ ነው እንዴ? ማለት ቆይ፣ በዚህ ልክ እስከ እስከማገት ምናምን ምንድን ነው ቆይ፣ እኔ ያልገባኝም ሲጀምር ያልሽ ነገር ምን እየተፈጠረው? በቃ እ በቃ የኔ ሚስት ትሆኛለሽ፣ አገባሻለሁ። ከዛ ደግሞ አገባሻለሁ አይደለም ሚለው፣ እኔና አንቺ ማለት እንውልዳለን፣ ግን ሳንጋባ እንኖራለን አይነት ነገር የለም። ከዛ በወለድሽ ቁጥር አንድ ቤት ይገዛልሻል፣ እየፈለግሽ ነገር ይከፈትልሻል፣ ይሄን ስራ ታቆሚያለሽ፣ እኔ እንደፈለግኩ እኛ አኖርሻለሁ ምናምን ምን አይነት ነገር ነው ተወይ! በወለድሽ ቁጥር ምን እንደ ዶሮ ላይ አረባሽ ነው የፈለገው? አይደለም እንደዛ ነው ያለው። በቃ አስጠርቶኝ እኮ ነው ከቤቴ ድረስ መጣው እንጠልጥለው ነው የዘውኝ እሱ ጋር ይሄዱት። ምን ማለት ነው? ቀልድ አይደለም። ነው የወሰደኝ የሆነ ጥቁር ልጅ አለ። የምርሽ ሰው፣ ትልቅ ሰው ነው፣ ልጅ አለው የልጁ ሚስት አልሆንም እኔ ለልጁ እኮ እያልሆንም ያልሆነ አይከበርም ወይ ማን ነው ምንድነው ማለት ህግ ባለበት ሀገር እሱ እየጎተተ ጭራሽ እየጎተተ የምርሽ ነው መቶ እንዴት እስከዛሬ አልነገርሽኝም ወንጂ ብዬል ብዬ ልንገር ባለፈው ትንሽ ትንሽ አልነገርኩህ ሲከብደኝ ነው እሱ ነው የነገርኩህ ዳንቺ የህይወት ጉዳይ እኮ ነው ቀልድ አይደለም እኮ እንዴ ምን አይነት ነገር ነው ጭራሽ ሰው እየላከ ቤት ምን አይነት ነገር ነው የምታወሪው ማለት ምንድነው ማነው ነው ሰውየው ምንድነው ይፈልገው አላቅም በቃ እንደሚለው ከሆነ ማለት ነው ፊልም ላይ አይቼሽ ነው የወደድኩሽ እንደ ጽናት እኔ ድሮ ቤተሰቦች ጋ ስን ስትሰራ የደፈርኳት ሴት አለች አርግዛ ከዛ አባረርኳትና ከዛ በኋላ አይቻት አላቅም እሷን ታስታውሽኛለሽ ከዛ መጀመሪያ ልጄ ልትሆኝ ትችላለሽ አለኝ እኔ ቤተሰቦቼ ቤት አሉ አሉ አብረውኝ እናቴም አባትም አለኝ ያንተ ልጅ ልሆን አልችልም ምናምን ብዬ ነገርኩት። ከዛ በኋላ ደግሞ ጭራሽ መጥቶ መጥቶ አሁን ሚስቴ ነው መጥቶኝ። እንደውም ቆይ አንቺ ሀሳብ ምንድን ነው ማለት ምን አልሽው? እንደዛ ሲል እኔ ምን እለዋለሁ? እንደ ያስፈራል። ሰውዬ ትልቅ ነገር ነው ሲጀመር። ግድ እንግዲህ የሰውዬ አላሳየው ግን መኪናው እኔ ስለ መኪናው ምን አገባኝ? ማኪ ትልቅ ምናምን ትልቅ እግዚአብሔር ነው። እንደ እሱ ትልቅነት ምን የሚፈጥረው ነገር የለም እንዴ በቃ እንዴ። ያለነው ኮግ ያለበት አገር ነው። አንዴ ምንድን ነው አንቺ ካልፈለግሽ አንቺ ሰውየው ማግኘት ማግኔት ካልፈለግሽ የሚሉ አይነት ነገር ውስጥ መግባት ካልፈለግች ምንም ሊያመጣ አይችልም። እሱ ስለ ዛተ የሚሆን ነገር አይደለም ማለት ምንም አያመጣም፣ እንጂ በየጊዜው ተወልጅልኛለሽ በቃ እሱ እንደዛ ነው ያለው። ሲጀመር ከአሁን በኋላ ነው ያለው እንደ ፊልም የሚባል ከአሁን በኋላ ፊልም የሚባል ነገር እንዳሰሪ በቃ ፊልም በመጣው ቁጥር እዛ ቀረጻሽ ሄደሽ ነው እንደ እብድለፍ ለፍለፈሽ መጣሽ ይለኛል። አልገባኝም። ማኪ ቆይ፣ ምንድን ነው እኔ? አይደለም የት ነው ያለው ሰውዬው? እሺ ሰፈር መኪናው የሚቆምበት ጋር ትልቅ እንትን አለው እንጨት። ይሄ ምንድን ነው? መሳሪያዎቹ የሚሸጡበት ቤት ነው። እሱ እኮ በቃሽ፣ እኔ ላወራው ሰውዬው። ምን ብለን ነው የምታወራው ደሞ? ያስገድልህ። ችግር የለውም ቀላል ነገር አይደለም እኮ ቤት እንዴ ጭራሽ ቤት ድረስ ሰው ይላከ ቤትሽን ካወቀው ይሄ ሰውዬ የምትሰሪውን ስራ ካወቀ ምናምን እኮ የሚፋታሽ ነገር አይደለም ሌላ ነገር ነው ምን ፈታሽ ነገር አይደለም አይደለም አስቢበት አንድ ወር ሰጥቼሻለሁ በአንድ ወር ውስጥ ውሳኔሽን አሳውቂ ወደሽ እሺ ካላልሽ እኔ አሳግቼ ወስጄሽ የሆነ ቦታ አስቀምጥሻለሁ እየተፈየፈለፈልሽ ዲል ልጅ ትኖሪያለሽ ነው ያለኝ ይሄ እኮ ህይወት ነው ፊልም አይደለም እኮ እንዴ ቀልድ ነው ምን አውቃለሁ እሱ ሲጀመር ፊልም ስለምሰራ ያየውን ፊልም ሊሞክርብኝ ነው አረ ቀልድ ይወልሽ ማኪ፣ እኔ በእንደዚህ አይነት ጉዳይ እኔ አልቀልድም። ይኸውልሽ ይሄ ቀላል ነገር ሲጀመር በዚህ ልክ የምትጨነቂበት የምትሸሽበት ምክንያት የለም። እንዴ ሁሌ ከሰው ጋር ተኝም እኮ አይደል? እንዴ ቤትሽ ብቻሽን የምትኝበት ሰዓት አለ። ሰፈር ውስጥ ማታ ከስራ አምሽተሽ ደጋቢ ትችያለሽ። እንዴት ነው እንደዚህ አይነት ሪስክ ያለው ነገር ውስጥ የምትኖር? እንደ በቃ ሰውዬው አርፎ መቀመጥ አለበት። የግድ እንደ አያስፈልግም። እንዴ እኮ ምን አልኩት መሰለክ ከኔ ጋር የጽናትን ካራክተር የኪራን ካራክተር የሚጫወተው ልጅ ዳግም ፍቅረኛዬ ነው አልኩት። ፍቅረኛዬ ነው እና ምን አለሽ? እንደዛ ታዩ ሲጀምር የጤነኛ አይደለም። ልሽማ ማኪ፣ ታዩ በቃ አንቺ አትጨነቂ። ምን አናግረዋለሁ እኔ አናግረዋለሁ። ከዛ የሚፈልገውን ነገር ይናገራል። ጀስት ማወቅ ያለበትን ነገር አውቀው አርፎ ይቀመጣል። በቃ ስልሽ ይሄ ህይወት ነው፣ ቀልድ አይደለም። ጭራሽ ማስፈራራት፣ ዛቻ፣ አግትሻለው፣ አገባሻለሁ ምናምን እንጂ እኔ ባገባው አንተ ይደብረሃል። የምርሽን ነው? አዎ በቃ እሺ ብዬሽ አገባውና ሥራዬንም አይከለክለኝም። በቃ ቤትም አልፈልግም። ከሚስቱ ጋር እኮ ተፋቷል። ልጅ አለው፣ ትልቅ ሰው ነው እንጂ ከሚስቱ ጋር ተፋቷል። ስለዚህ ምንድን ነው የምታወሪው? ከማንም ጋር ይፋታ እንዴ አንቺ፣ እሱ ስለ እዛ አትብሽ እና ስላስፈራረሽ የማታውቂውን እና የማትፈልጊውን ሰው ልታገቢ ነው በቃ ምንም አማራጭ የለኝም እንዴ? እና አማራጭ የማይኖረው ምን ሞክረሽ ነው አማራጭ የለም የምትዩ እንዴ? ኖርማል ነው። አግቢ ብለሽ ታገቢያለሽ። የምር ሰውዬው ሲጀመር ሰውዬው አያስጠላም፣ ያምራል እኮ አያስጠላም። ዳንቺ ቀልድ ነው ያልሽው? እየቀለድሽ ነው? ሙድ እያልሽ ነው? ምንድነው ሙድ የሚይዘው ያምራል፣ ሰውዬው እንዴ። ምንድነው የምትወሪው አሁን? ይገባኝ ሙድያሽ፣ እየቀለደሽ እኔ ቁም ነገር ስትኝ እኮ የምር ማለት ማርያምን ታናድጄ ነበር። ተጨንቄ ነው እያወራሽ ያሉት፣ ያምራል። ስልክ እኮ በቃ አለ አይደለ ሽማግሌነቱ፣ ያን ያክል አይረብሸኝም፣ ምንም ያን ያህል ህይወቴ ላይ የሚለውጠው ከባድ ነገር የለውም። ግን በቃ ግብያ ላግቦ እንጂ። አንቺ ምርሽ ነው የምትወሪው? አዎ፣ አግቢው ካልከኝ አግብዋ። ያምሻል እንዴ አንቺ? ትልቅ ሰው ነው። በጉልበት እያስፈራራኝ ምናምን እያልሽ ተመልሰሽ ላግቦት ያልሽ አለሽ ማለት ማግባት ፈልግ ያለሽ እሱ ስላስገደደሽ ነው ላግቦት ያልሽ ያለሽ ወይስ ማግባት ፈልገሽ ነው? ማግባት ፈልገሽ ምናምን አምነሽበት ከሆነ ኦኬ፣ እሺ ለቤተሰቦችሽ አሳውቂና አግቢው። ግን እንዴት ነው ስላስገደደሽ ምናምን ስላስፈራራሽ ብቻ የሆነን የሆነን የማታውቂውን ሰው እየተነስተሽ የምታገቢው? በቃ እሱ ብዙ ገንዘብ አለው፣ ብዙ የሚላላኩት ሰዎች አሉት፣ ይገለኛል። አለበለዚያ ምንድን ነው የሚገልሽ አንቺ? ለምንድን ነው እንደዚህ የምታስቢ? ምን እኮ እንደ እንዴ ሌላ የተለየ ዓለም ላይ እኮ አይደለም፣ ሁሉም ሰው የሚኖርበት ዓለም ላይ ነው። ዳጊ እይ መችለታ ነው ቤት ድረስ ነው መጥቶ እንደዚህ እየጎተቱ እንደዚህ ነው ይዘውኝ የሄዱት። እሱ ጋር ክብር እንኳን አልሰጡኝም። ከዛ እይ እሱን ሲያዩ ደንግጠው በስነ ስርዓት ያዙኝ። ለምን እኔን ስነኩኝ ስለሚቆጣቸው ቢያንስ እንደዚህ የሚቆጣ የሚቆጣልኝ ከሆነ እሱ ይወደኛል ማለት ነው። ገባ ትሪት ያደረገኛል። እሱ ፊት ማንም እንዲነካኝ አይፈቅድም። ከጀርባውም ሲነኩኝ እነግረዋለሁ። ይሄ ፊልም አይደለም ህይወት ነው። እነሱ ፊት እንደዛ ስላለ ምናምን ያስብልኛል ይንከባከበኛል የሚባል ነገር ይሄ ነው። ሰው ያስብልኛል ይንከባከብልኛል የምትይው ጀስት በፍቅር የመጣን ሰው ነው። ጀስት አንቺን ወዶሽ ፈልጎሽ ፎርማል በሆነ ወይ የመጣ ሰው ነው እንጂ እያሳገቱ መንከባከብና አንተም ማለት አለን እየዛቱ እያስፈራሩ ፍቅር አለ እንዴ? ምን አይነት ነገር ነው? ተወል፣ እንዳያስፈልግን በቃ። እንደዚህ አይነት ነገር እንዴ! ቀልድ ነው ሲጀመር። በመጀመሪያ የሁሉ ነገር ሲፈጠር ዝም ማለት አልነበረብሽም። ከቤት ምናምን መጥቶ የሁሉ አክሽን ሲሰሩ ለፖሊስ ማመልከት ትችይ ነበር፣ ለእኔ መናገር ትችይ ነበር። ቤተሰቦችሽ እንዳይጨነቁ አልነገርሻቸውም፣ ግን ጀስት ለእኛ አትነግሪኝም

አንቺ ፈርተሽ ይሆነሽ። እሱ እንዴት ነው እንደዚህ አይነት ነገር ተፈጥሮ ለኔ የማይነግረኝ? እናንተ ቤት ጠራሁትና አሳየሁትና ነገርኩት። ከዛ ልክ እንዳየ ሄደ። ቆይተው ልንገርክና ልጨርሰ፣ አይ ደወልኩለትና ማለት ነው፣ ጠራሁትና ሰፈር አሳየሁት ሱቁን። ከዛ ነገርኩት። ከዛ ማንም ጋር አልደወለም ተናዶ እንዴት አባቱ ቢደፍረን ነው ብሎ ብቻ ሄደ። ልክ ሲገባ ሰውየው ዋጋውን ሰጠውና በሽጉጥ አስፈራርቶ መለሰ። የሆነ ፊልም ነገር አትሳጋ። እኔ ተጨንቄ፣ አንተ ትስቃለህ። አስፈራርቶት እያመንኩሽ አይደለም። ምንድነው ማታምነኝ? ጠይቀው። እሺ እንኳን ደውልለት። እንኳን ከዛ ዋጋ ነው የምሰጥ ብሎ አስፈራርቶ መለሰው። ቆይ ልንገርክና ልጨርስና፣ ትደውላለህ። ቆይ ጤነኛ ነገር አይደለም። እሺ ስማኛ ልንገርህ እኮ ምን እንደምናደርግ ታውቃለህ። ካሁን ቆይ ማኪ፣ እሺ እሱ እንኳን እንዴት ዝም ብሎ ብቻውን እንደዚህ አይነት ነገር ውስጥ ይገባል? እንዴት ማለት ካለን ቅርበት አንጻር እንዴት ነው ለሌላ ሳይነግረኝ ቀጥታ ሄዶ እንደዚህ አይነት ችግር ውስጥ የሚገባው? ጀስት እስከመመታት ጭራሽ መቱትና ፈራ። በቃ ደግሜ ያጠገብሽ አልደርስም፣ ኪራንም እዚህ ችግር ውስጥ እንዳትከቺው፣ ዋጋሽን ነው የምሰጥሽ አለ በለዛ ብሎኝ ነው የሄደው። እሱ ማስፈራራኝ ሳዶር እንዳትጠጊን ከእንግዲህ ከኛ አጠገብ ራቂ ብሎኛል። ማኬ በዚህ ልክ ነገሩ ከከረረ ሳዶርም ሰምቶ ሳይነግረኝ ሄዶ ተጣልቶ ምናምን እዚህ ሁሉ ነገር ከደረሰ በኋላ ለእኔ መንገድ ይልካል። በቃ አሁንም ቢሆን እኔ የምልሽን ነው የምታደርግ። በቃ አያስፈልግም ይሄ ሰውየ ያን ያልትልቃል ምናምን ቀልሽን አቁም። በጉልበት የሚያስብ ሰው ሲጀመር ህይወትም ትዳርም ሊሆንሽ አይችልም። በቃ አያስፈልግም። እንደዚህ እያገተ እየተደባደበ ምናምን ህይወት አይኖርም። በቃ ወዶሽም ከሆነ ጤነኛ በሆነ መንገድ አይጠይቅም። ይሄን ሁሉ ይሄን ሁሉ ድራማ ለምን አስፈለገ? በቃ ይኸውልሽ አሁን ስነ ስርዓት እሺ ነሽ። ከዚህ በኋላ በምንም አይነት ወይ ሰውየውን እንዳታገኙ። እኔ እኮ አይደለሁም የማገኘው፣ በግድ ነው የሚያገኘው እኮ በቃ ይኸውልሽ። በቃ ተጠንቀቂ፣ ብቻሽን የትም ቦታ እንዳትሄጂ፣ ቤትሽ ውስጥ ገብይ፣ በርሽ ቆልፈ፣ ሻርፍሽ ተቀመጭ። ግን እኮ ሰውየው ደስ ይላል ባላው ብታይ። በቃ አስጠርቶኝ ወይ ጠረፃ መሀል እንደውም እንብላ ላስተለኝ በልቻለሁ አላልኩ። በቃ ሸክላ ጥብስ አስመጥቶ በልቼ፣ ምግብ ያስመጣልኛል፣ ይጨነቃል ምናምን እንደገና ደግሞ በቃ ይልክልኛል። ምግብ ካልሆነ ደግሞ ምንድን ነው የምታወሪ? ሲጀምር አንቺ ራስሽ ችግር አለ ነው። አንቺ ማውራት ነው መብለት አለ መብለት አለ ደስ ይላል። ምግብ አሁን እዚህ ጋር አስጨነቀኝ ምናምን ካልሽ በኋላ ተመለሰሽ ሰውዬው ደስ ይላል። ምን ማለት ነው ነገር? በቃ ደስ ይላል ማለት አንቺ እየቀለድሽ ነው። ነገር አይገባኝም ሙድ እያዘች ነው። ሰውየው ደስ ይላል ትለኛለች። ይህን ሁሉ ነገር ይህን ሁሉ ድራማ ይሰራል። አዲግ ታተል ሰውዬ ምግብ ጋብዞ ደስ ሁለት አይነት ነገር ከሆነ የሚጠረስ ነገር ነው የሚተው። አንዴ ያስፈራራኛል፣ ጨንቆኛል። አንዴ ደግሞ ጋበዘኝ፣ ደስ ይላል። ኦኬ ፋይን፣ እሺ፣ ሰውዬው ደስ የሚልሽ ከሆነ አግቢ። በቅ ለግቦ በቃ እያወራሻለች ነገር ጤነኛ አይደለም ማለት ነው። በቃ እሺ፣ አገባዋለሁ። ማግባትን ፍላጎትሽ የምትወዱ ነገር እየገባኝ። እሺ ምን እንደምናደርግ ታውቃለህ? እንሂድና ፍቅረኛ ማነኝ ነኝ ትለዋለህ። እሺ ከዛ ከዛ እንዲተወኝ በቃ እኔ እንደዛ ካልኩ ይተውሻል። ይመጡ ካለ ወይ ወይ ተወኝ፣ ችግር የለውም የኔ አሁን ልሽ፣ የኔ የኔ ስለኔ አታስቢ። እኔ መውጣት ባለብኝ መንገድ ራሴ እወጣዋለሁ። የኔ ችግር የለውም። ግን ጀስት አንቺ ያንን ትፈልጊዋለሽ ማለት ሰውየው ከትሽ ዞር እንዲል ተስፋ እንዲኮርት ትፈልጊያለሽ። ይሄ በዚህ መንገድ ይተውሻል። እርግጠኛ ከሆንሽ ችግር የለው። ምን ይለዋሉ ፍቅረኛዋ ምናምን ደስ መውራት ባለብኝ መንገድ አወራዋለሁ። ሰውየው ግን አንቺ ከዛ በኋላ ከሰውየው ጋር ምንም አይነት ግንኙነት አይኖርሽም። ራስሽ ፊት ሰተሽው ጋብዞ ምናምን እያል ምናምን በኋላ ማለት ነገር ለማንኛውም እየነገርሽኝ ያለሽው በጣም ሴሪየስ ነገር ነው። ቀልድ አይደለም። በደንብ አስቤ እና ወስኝ። ከሰውየው ጋር አንቺ ምንም አይነት ግንኙነት እንዲሆን የማትፈልጊ ከሆነ የማትፈልጊው ከሆነ አሁንም ቢሆን እኔ ማውራት አለብኝ መንገድ ለወራው ሰውየው ምንም የተለየ እንትን አይደለም። እሱ ከሌላ ፕላኔት አልመጣም አይደል? እንደኛው ሰው ነው። በቃ በህግ መሄድ ካለብን በህግ እናናግረዋለን። አዘርባይስ እኔ መፍታት የሚችለው ነገርም ከሆነ ደግሞ የጅ አናግረዋለሁ። ግን አንቺ ይህ የምከለጂውን ነገር አቁ ጋበዘ ስልክ የገዛልኝን ቪዲዮ የለቀከው ቀን የለም። አስጠራኝና ምንሽ ስለሆነ ነው ስልክ የሚገዛው ብሎ ጮኸብኝ። ምን አገባሁ። ከዛ ስልኩን ሰብረዋለሁ አለኝ። ሰብሮት እኮ ሌላ ገዝቶልኝ ነው። የምርሽ ነው? አንተ የገዛውን ስልክ ሰበረው? ከዛ ሌላ ስልክ እገዛለሁ። እኔ አናግረዋለሁ፣ ማግኘት የምችልበትን እኔ ስልኩን አላውቅም። ምን ማለት ነው? የሰጠኝም ስልክ ሰብሮ ምናምን ማለት እንዴ? አንዴት ነው በዚህ ልክ መብትም የምሰጫ? ምን መብት እሰጠዋለሁ? በቃ ሰብረዋለሁ ምናምን ብላ አስፈራራኝ። ምንሽ ስለሆነ ነው? ማን ስለሆነ ነው እሱ ለአንቺ ስልክ የሚገዛው? ከዛ በቃ ምንም ማድረግ ምን አገባው? ምንሽም ልሆን ማንም ልሆን ምን አገባውና ነው ስልክ በቃ ሰውዬው ያስፈረድ ስጀምር ይህን ሁሉ ማኪ፣ እንዴት ነው ዝም የምትዩ? እንዴት ነው የማትናገሪው? ይፈራዋ ታውቂ? ልፈራለሁ። እሺ ታዩ። እኔ በቃ ምንም ነገር በቃ ማኪ እስከ መስመር አንቺ፣ እንዲህ ነገ ሌላ ነገ እንዴ እኮ የሚያሰጋ ነገ የሆነ ነገር አርጉሽ ብሄድስ፣ ነገ አንቺ ትቀልጃለሽ እንዴ። እንደዛም የሚባል ነገር የለም። ኬንያ እናገራዋለሁ። አሁን የማገኝበትን አድራሻ ብቻ ስጪ እሺ። ቆይ ምከረኝ፣ እኔ መጀመሪያ ምከረኝ። ምን ልምከርሽ እንዴ። እንደዛ አይነት ሰው አያስፈልግም ህይወት ውስጥ። ምን አይነት ጥያቄ ነው? ይሄን የማገናዘብ አንቺ አቅቶሽ ነው? እኔ አላቅም፣ ጭንቅላቴ ተወሳስባል፣ ከብዶኛ። ምን ማለት ነው አያስፈልግም ማለት ህይወት ውስጥ እንደዚህ አይነት ሰው አያስፈልግም እንዴት ነው የሚያስፈልገው እንዴ ነገ ምን አይነት ህይወት ነው የሚኖርሽ ከዚህ ሰው እየከ ተስማምተሽ አብሬው ሊኖር እንኳን ብትይ ነገ ምን አይነት ህይወት ነው የሚኖርሽ የሆነ ነገር በተፈጠረ ቁጥር እየደበደበሽ ምናምን ሌላ ታሪክ እየፈጠረ መኖር ትፈልጊያለሽ ለራስሽ ካላዘንሽ እንዴ ምንም ልልሽ አልቻለሁ እኔ ሊመታኝ ይችላል ነገ አንዴት ነው ማይመታሽ አንቺ ሲጀመር አንቺ ሰራሽ ሰራሽ ከብዙ ሰው ጋር የሚያገናኝ ሰራ ነው አይደለ እንደዚህ አይነት ህይወት ውስጥ ብትገቢ እንኳን ነገ ከሆነ ሰው ጋር ባየሽ ቁጥር ሌላ ድራማ እየፈጠረ እያሰቃየሽ ምናምን መኖር ትፈልጊያለች? አንቺ አክትረስ ነሽ አይደለ? ስራሽ ከብዙ ሰው ጋር ያገናኛል። የምትሰሪውን ስራ ባየ ቁጥር ምናምን ነገ ድራማ፣ ሌላ ነገር እየፈጠረብሽ መኖር ትፈልጊያለች? ሲጀመር እዚህ ሁሉ እንትን ውስጥ እኮ የሚያስገባ ነገር የለም። የመጀመሪያው ጥያቄ ሰው አብረሽ ልትኖሪ የምትችው ልታገቢ የምትችው ስትወጂው የጋራ የሆነ ሀሳብ ሲኖራችሁ ነው እንጂ በጉልበት ምናምን ህይወት አይመሰረትም፣ አይደል? ይህንን ማሰብ አቅቶሽ ነው። አያስፈልግም፣ በቃ አሁንም ቢሆን ከህይወትሽ እንዲወጣ እንዲርቅሽ የምትፈልጊ ከሆነ እኔ አቅሮ በቃ እሺ። እኔ ደግሞ አንድ ነገር ልንቀርግ። እንደዚህ ስለምታስብ ጓደኛ ስለሆንክ ስለምትመክረኝ አመሰግናለሁ። አይደለም ግን፣ ማለት ነው እኔ እንደዚህ አይነት ነገሮች ላይ ያለህን አመለካከት እንደገና ደግሞ የመጣው ሪስክ ይምጣ ለጓደኞች ሪስክ ወስደ የምታደርገውን ነገር ውድልሀል ያንን ለማሳየት እንዳትናደድብ እስቲ ማረ፣ ምን አደናደድ፣ አደለም ማልልኝና የትም አልሄድም ቁጭ ብዬ አዋራሻለሁ ካልከኝ ብትናደድም አልሄድም እዚሁ ነው የምቀመጠው ብለ ማለት የሚያናድር ከሆነ እኮ ተናደርግን አትሄድ ከማልክልኝ አሁን የሆነውን ነገር እነግራለሁ። ማለት እኔ እኔ አሁን ምን ማድረግ ፈልጌ የሚሰለክ እኔ በቃ አትሄድም አልሄድም ብለን ምን ምን ማድረግ እንዳለብ ምን ማድረግ እንደፈለግኩኝ ታውቃለህ? ልንገር። ካስማይ ወጣት ሴቶች አሉ ወደዚህ ሙያ ሚገቡ። ገና ዝናው እንደመጣ አንተ ጋም ሁላችንም ጋር የነበረውን ነገር ታውቃለህ አይደለ? በቃ ሚያስቸግር ሰው ይበዛል፣ በገንዘቡ ሊገዛ የሚሞክር ሰው ይበዛል። አንተ ጋም ነበረ። እንኳን ሴት ጋር ወንድ ጋም ይኖራል እንደ ነገር እና እንዳይሸወዱ እንዲማሩበት፣ ምክር እንድናስተላልፍ ነው የፈለግኩት። ከዛ ግን ምንድነው ምክሩ? ምክር ብቻ ከሆነ ትኩረት አይስብልንም፣ ለማየት ሰውም አይጋበዝ። ግን ፕራንክ ካለው አብሮት ሰውም ለማየት ይጋበዝልናል። እንደገና ደግሞ በቃ አላደል መመከር ያለባቸው አካላትም ይመከራሉ። በቃ ዝናው ገና ሲመጣ በትኩሱ ብዙ አታላይ ሰዎችን ይዞ ይመጣል። ይመቻችሁ እናንተ ሁለት አለሌዎች። እንዲህ በቀላሉ አንላቀቅም። ሳንታ እኔ እኔ ላይ ሸፍተና አደባ አዎ ለሐሳቡ ሰል ይቅርብ እያችኋል ሐሳቡ ጥሩ ነው። ማለት ፖዘቲቭ ነገር አለው እንጂ ፍራንክ ብቻ ቢሆን ኖሮ እንዲህ በቀላሉ አንላቀቅም ነበር። መጥፎ ነገር ብልስ የማይባል ነገር ወይኔ በላቸው ጥያቄ ማይባል እና ጥያቄ ልጠይቅ ጥያቄ ማለት በትኩስ ዝና ላይ ገና ምን ፊትክ እንደታየ ምናምን የሚመጡ ሰዎች አሉ በመጥፎ መንገድ እና እነሱን እንዴት ነው ከህይወት ማባረር ወይ ደግሞ ኢግኖር አድርገ ስራ ላይ ፎከስ ማድረግ ያለበት። እንደዚህ አይነት ነገር ምን መሰለሽ ማቂ አለች። ልክ ነሽ። ሁሉንም ሰው ሊያጋጥም የሚችል ነገር ነው እና ግን አሁን አንደኛ ነገር የኛ ሙያ ጀስት እንትን ይፈልጋል ማለት አሁን ከሰው ጋር ያለሽ ኢንተራክሽን ምናምን ጥሩ መሆን አለበት፣ ፖዚቲቭሊ ከሰዎች ጋር ያለሽ ግንኙነት ምናምን ጥሩ መሆን አለበት። እዚህ ስራ እዚህ ሙያ ላይ ስትሆኚ አርት በራሱ የሚፈልገው ነገር አለ። ፍሌክሳብል መሆን አለብሽ። ፍሌክሳብል መሆን አለብሽ ሲባል ግን ሊሚት ሊኖረው ይገባል። ሰው በምን ልክ ነው ፍሌክሳብል የሚሆነው? ከሰዎች ጋር እንዴት ነው መግባባት ያለብሽ? ከሰዎች ጋር ያለሽ ግንኙነት ምን አይነት መሆን እንዳለበት አንቺ ነሽ መወሰን ያለብሽ። ገብቶሻል። ካልሆነ ግን አሁን ያልሽ አይነት ነገር ይፈጠራል ሰዎች አንቺ በሰጠሻቸው ፊት ልክ ነው እነሱ የሚደፍሩሽ ገብቶሻል ያው ሁሉም የሰውየው ጥፋት ላይ ሆን ይችላል ሁሉም ገብቶሻል አንዳንድ ሰው አልፎ የሚመጣ አለ ፊትም ሳትሰጪው ግን ብዙ ጊዜ ደግሞ አንቺ ሰዎችን አክሰብት የምታደረጊበት ወይ ነው ያ ሰው የፈለገውን ያህል ሊሚት አልፎ አንቺ ደስ እንዲመጣ የሚያደርገው ስፔሻሊ ደግሞ ለሴቶች በጣም ከባድ ነገር ነው በተለይ እዚህ ሙያ ላይ ላሉ ሴቶችን ነው የመክረው ምንድን ነው በቃ ሊሚት ሊኖረን ይገባል። ኤቭሪቲንግ ለምታረጉት ነገር ሊሚት ሊኖራችሁ ይገባል። በቃ ከሰው ጋር ብዙ ነገር ይመጣል። አሁ እንዳልሽው ሶሻል ሚዲያ ላይ ምናምን እንትን ስቲ ተጽዕኖ ፈጣሪ ስትሆኝ ምናምን ገብቶሻል አይደል? ፍምስን ነው ምናምን ሲመጣ ተያይዞ የመጡ ነገሮች አሉ። ለዛ ነገር መጀመሪያ ሳይኮሎጂካሊ ዝግጁ መሆን አለብሽ። የሆነ ነገር ሀፕን ቢያደረግ እንዴት ነው ራሴን ከዚህ ነገር የምከላከለው እንዴት ነው እንትን አክሰፕት ማድረገው የሚለውን ነገር በደንብ ማሰብ ይፈልጋል። ከሰዎች ጋር ያለሽ ግንኙነት ሊሚቴሽን መኖር አለበት። ገብቶሻል አይደል? አሁን እኔ ብዙ ጊዜ ቴክስት ምናምን ቲክቶክ ላይ ምናምን ብዙ ሪኩዌስት ነበረኝ የሆነ ሰዓት አልመልስም ነበር፣ ግን ከሆነ ጊዜ በኋላ እንደውም መመለስ ጀመርኩኝ። ለምን ፖዚቲቭሊ ለስራ የሚፈልግሽ ሰው ይኖራል። ፖዚቲቭ የሆነ አድናቆት ያላቸው ብዙ ሰዎች አሉ። ገብቶሻል አይደለ? ፖዚቲቭሊ የሚያደንቁሽ የሚወዱሽ ሰዎች አሉ። እነሱንም ደግሞ ኢግኖር ማድረግ የለብሽም። ሁሉንም ሰው አላወራም ምናምን ሳይሆን በምን አይነት ወይ ነው ማውራት ያለብኝ ከማዝነስ ጋር ነው ማውራት ያለብኝ የሚለውን ነገር መወሰን አለብሽ። ጀስት እኔ ወንድ ነኝ፣ ለሴት ሲሆን ደግሞ ይከፋል፣ ከባድ። ስለዚህ በዛ ወይ ራስሽን መጠንቀቅ መቻል አለብሽ ነው። መቻችሁ፣ ለፍራንኳ መሰግናለሁ እና እና ምን ልንላችሁ ፈልገኔ እኔ ወዶች ትኩዝና አያታላችሁ ገና ስትወጡ ብዙ ሳይን ውስጥ እገባላችሁ። ብዙ ሰው እንትን ይላል፣ ግን ከፍላችሁ የመጣችሁትን ዋጋ አስቡ፣ ጠንክሩ ለማለት ነው። እምለውም ጠፋብኝ። እኔ ነገር አስወራችሁ በማላውቀው ነገር ብቻ። ይመቻችሁ። ያረዳ ልጆች ይመቻችሁ። ሰብስክራይብ አርጓት። እንደሷ ስራ አይደለም። እኔ ይቅርባይኔ። ሰብስክራይብ አርጓት። አዎ ሰብስክራይብ አድርጉ እና መልካም ቆይታ። ወደዚህ ሙያ የምትመጡ ዌልካም ብለናል። በደም እዛ ጋር ሳዶር ደምብሮ በሬ ነው ሳዶር ደምብሮ እየሮጠ አመለጠሽ አመለጠሽ ገብቷል። እና በቃ ይሄንን እንላችኋለን። በሰፊው ደግሞ ምክር የምትፈልጉ ምናምን አለ። ዳጊ አውሩት። ሰላማችሁ ይምሰል ወዳችኋለሁ።